የሚቶ ወረዳ ዋና የመንግስት ተጠሪ፣ የተከበራችሁ የሁሉም መሳጅድ ኢማሞች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የተከበራችሁ የወረዳ አመራር አካላት፣ የተከበራችሁ የሚቶ ወረዳ ወጣቶች፣ ሴቶች፣ የሚቶ ወረዳ ነዋሪዎች እና ከተለያዩ ዒዱን ለማክበር እዚህ የታደማችሁ ሙእሚናትና ሙዕሚናን፣ ከሁሉ አስቀድሜ እንኳን ለ1446ኛው የዒድ አል-አድሃ በዓል በሰላም አደረሳችሁ ለማለት እወዳለሁ። የአረፋ በዓል ትዕግስትን ጽናትንና መስዋዕትነትን የሚዘከርበት በዓል ነው። እስልምና ሲኖር እንዲሁ እንደ እንስሳ በዘፈቀድ እንዲኖር የተፈቀደለት ፍጡር አይደለም። ሙሉ ሕይወቱን በማንዋል እንዲኖር የተደነገገለት ፍጡር ነው። በዚህ ሂደት ላይ የማዘዝ የምታዘዝና አድርግ አታድርግ መመሪያ አለ። የኢደል አዳኩነት ቀጣይ ለምንሄድበት ዓለም ብቻ ሳይሆን አሁን ላለንበት ዓለም የእድሜ ልክ ትምህርት የሚሰጥ ነው። የአላህ አዛዥነት የነቢዩላህ ኢብራሂም ታዛዥነትና ጽናት እንዲሁም የልጃቸው እስማኤል ለመስዋዕትነት ዝግጁነት ለእያንዳንዳችን የእድሜ ልክ ትምህርት ሰጪ ነው። ለምናስቀምጣቸው የሕይወታችን ቁልፍ ግቦች ትጋት፣ ጽናትና መስዋዕትነት ካለ ከችግር ወደ ደስታ መቀየር ይቻላል። ትጋት፣ ጽናትና መስዋዕትነት ካለ ከተረጂነት ወደ ረጂነት፣ ከድህነት ወደ ብልጽግና መቀየር ይቻላል። ሀገር ቀና ብላ የምትቆመው በጀግኖቿ መስዋዕትነት ነው። የዒድ አል አድሃ በዓል ልዩ መገለጫው ለእርስ በርስ ፍቅር መሰጣጣት፣ ለእርስ በርስ መኖር፣ ካለም ቆርሰን ለሌላው መስጠት፣ አብሮ መብላት፣ መዘያየር ነው። ብዙ አቅም ደካሞች ማረድ ስላልቻሉ ብቻ ስጋ ሳይበሉ መዋል የለባቸውም። በዛሬው ቀን ከአንድ የበጎ አድራጎት ድርጅት ከአንድ የከይር ድርጅት ለወረዳችን እስከ አምስት መቶ የሚሆኑ በሬዎች ወቅፍ አግኝተናል። ምናልባት በተለምዶ እኛ ጋር እርት የመጀመሪያው ቀን ነው፣ ድሁያ የነዚህ አቅም ደካሞች የኦዱያ ቀን አህል ከይሮቹ በሰጡን ፕሮግራም መሰረት ነገ ነው። ዛሬ ኦዱያ የምናደርግ አካላት እነዚህን ደካሞች በሙሉ መዘያር አለብ። ምክንያቱም እነሱ ኦዱያቸው ነገ ስለሆነ ማለት ነው። ስለሆነም የተለመደውን መረዳዳት መተባበር ፍቅር